የወልዲያ ከተማ አስተዳደር ነጋዴዎች፣ የከተማ አስተዳደሩ ከፍተኛ አመራሮች፣ እንዲሁም ከፍተኛ ወታደራዊ አመራሮች በተገኙበት ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በወቅታዊ የሰላም ጉዳዮች ዙሪያ መክረዋል። በውይይቱ ተሳታፊ የነበሩ ነጋዴዎችም የኑሮ ውድነትን ለመቅረፍ የሚሆን ሀገራዊ እድገትን ለማፋጠን ሰላም አስፈላጊ መሆኑን ተናግረዋል። አንድ ላይ በመቆማችን አባይን ያህል ግድብ ገድበናል። አንድነታችን ው አንድ ላይ ብንቆምናል አማራው የኑሮ ውድነትን በተመለከተ አባባሹ አሁንም የሰላሙ ችግር ነው። ትራንስፖርት በተባባልከው ልክ ጭነህ ከዚህ አደርስም በየመንገዱ ተጨማሪ ክፍያዎችን እየከፈልክ ነው። ከጫንከው ሸቀጥ ላይ የምትመጣው ከዚህ ነጋዴው ጋር ሲደርስ በየመንገዱ የወጣውን ወጪ ከገዛበት ወጭ ጋር ጨምሮ ለኅብረተሰቡ ነው የሚያቀርበው። የወልዲያ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ተስፋዬ ገብሬ በበኩላቸው የጸጥታ ችግሩ በክልሉ ማኅበረሰብ ዘንድ እያደረሰ ስላለው ተጽዕኖ አብራርተዋል። እጅግ በጣም በርካታ ቁጥር ያላቸው ተማሪዎችን ትምህርት ቤት በመዝጋት እጅግ በጣም ነጋዴው ወጥቶ ወርዶ ገብቶ ወጥቶ ሊሰራባቸው የሚችሉት መንገዶች በመዝጋት የችግሩ ተጋፋጭ ተጋፋችን እናንተ ስለሆናችሁ ነው እየነገርባችሁ ያለው። ግዛቱን አማራ ክልል ላይ ለማስፋፋት ከሚንቀሳቀስ ታሪካዊ የአማራ ጠላት ጋር ወግዱ ለኛ ጥያቄ ምላሽ ለማግኘት የሚደረግ ትግል ነው ብሎ ማሰብ ራስን ማታለል ካሉ የአስራአንደኛ እዝ የሰራዊት ስነ ልቦና ግንባታ ኃላፊ ኮሎኔል አክሊሉ አበበ በበኩላቸው ነጋዴው ማህበረሰብ ከሰራዊቱ ጎን እንዲቆም ጠይቀዋል አማራ አሁን ካለበት ብል ወደታች የሚወርድበት ሁኔታ አይሆንም ኢትዮጵያም በተመሳሳይ ስለዚህ እኛም ከእናንተ ጋር እንሰራለን እናንተም ትምህርት አድርጋችሁ አሁናችሁ መብታችሁን ታስከብሩ ጥያቄያችሁን ታስመልሱ ሀሳብ መስጠት ይፈልጋሉ። እንደ አማራ ሚዲያ ኮርፖሬሽን ዘገባ በውይይት መድረኩም ነጋዴው ማህበረሰብ የአካባቢውን ሰላም ለማጽናት የበኩሉን ሚና እንዲወጣም ተጠይቋል።